አንቺ ደስ ካለሽ እነሳለሁ ግን ምንም ማለለም። በቃ እንዲ ምንድነው ተጨቀጨቅ እኛ ተጣን በእንጨት እንትን ብለውት ነው። ትጨናነቂ ማለት ነው? ስለምጨናነቂ ነው ዶክተር እንትን ብላለች። የሆነ ተሰንጥቃለች እና መሰፋት መቻል አለ። በደርባው መከኛት ሞክረው ደግሞ አሁን ነው እንትን ያለው

ሌላ ነገር ግን ዶክተር ወደ ደሙ ምናምን ወደ ጥላቱ አይፈስስም ወደ ውጭ ስለሆነ ችግር የለውም ነገር

አሞ ያን ያህል ህመም ኖሮ አይደለም፣ ይሄ ይቀላል። ነገር ሌላ ችግር ግን አይመጣበት። ለማንኛውም ነፃ ለመሆን ራጂ አስነሽ። ደግሞ ወደ ውስጥ አይደል፣ ወደ ውጭ ነው። አንቺ ደስ ካለሽ እነሳለሁ፣ ግን ምንም ማለት አይደለም። በቃ ምንድነው፣ እኛ አሁን ነው ደሙ ራሱ የቆመው እኮ ገባኝ

ሳቀፋኒ ምክንያት ነው፣ አባንቺ ምክንያት አይደለም። በቃ የራሴ ምክንያት ነው። እኔ እና እሱ እንወጣዋለን። በቃ ምንም ችግር ሰው ከዚህም በላይ ለዛች ቃላቱ አስፈታ ነው። አሁን እዚች ጋር ምን ማሰብ የለውም ሰው። እዚች ጋር እንዴት ጀርባ እዚች ጋር ጭንቅላት በኋላ ይመታል፣ ሴንሲቲቭ ቦታ በዛውም ተደብቆ ኋላ አንቺ ስለለመንሽ ነው። እዛ አስተኝቼ ተኩት። ተረጋጋ ለዚህ

ለምንድ ነው ግን ማትረጋገሩ? ነገርን ቀስ አድርገው ማታየው ምን አጥፍቶ እሱን አጋጣሚ ያ ተገናኘ ነው ምን አጥፍቷል? ነገር የመሰለው ይሄ ነገር አጥፍቷል። በሮሚያ አገኘኝ። ለምንድነው ምክንያቱን ብሎ ምክንያት ሳትጠይቅ አንተ እንደ መጥፎ ሰው ዋሸሽከው መጥፎ መጥፎ ነገር አድርጋችሁ

ይስሐቅ እዚህ ጋር ይሄ የምናወራበት ሰዓት አይደለም፣ ግን እኔ በጣም እየተሰማኝ ነው። በጣም በጣም ይቅርታ ማለት። አሁን እያሰብኩኝ ያለሁት ምን አለ ባላገኘሁ ኑሮ፣ ምን አለ አጋጣሚ እንደዛ ባይሆን ኑሮ። ይሄን ሁሉ በእኔ ምክንያት ነው። በቃ ማለት ስለሱ እንዲህ እንዲህ ነው ያልፈል። ላስረዳት አልሞክርም። ምክንያቱም እኔ ስነቃ ከሱ ጋር ስትል ሁሉንም ተወቀ። ምንም ችግር የለም። አሁን ስለፈሰሰ ነው ሶኬት ጨማኔቂ እኔ ከሱ ጋር በማወራው ነገር አወራዋለሁ። ይሳቅ ለኔ ስትል በቃ ሁሉ ለኔ ስትል እናት፣ ከዚህ በኋላ እኔ ከብዱኛል። በቃ ለኔ ስትል ትኬት ቁረጥልኝ እሺ የሁለት ሰው ነገ በጠዋት በጠዋት በሚነሳው ቁረጥልኝ ቁረጥልኝ እኮ ካለ አለ ከሌለ ደግሞ የከሳቱ ላይ ካለ ግን በጠዋት በሚነሳው እሺ ብራዘር በእናትህ አሁን ነው አሁን ላክልኝ ምንም አልተፈ ድምፅ ምንም እንቅልፍ እንቅልፍ ስላልተኛው ነው ምንም አልተፈጠረ ማልኩ አይደል እንዴ? በቃ ቆረጥልኝና አላክልኝ ቶሎ በል። እሺ ብራዘር ላይ ሰጥቷል። ተረጋጋና ነገር ሲሻለክ ምን በጣም ምን ይቅርታ ያስፈልግም። በቃ አንቺ ምን አለሽ? ሁሉ ነገር በእኔ ምክንያት ነው። ለእኔ ስትል በቃ ተው፣ ውስጥ ሁሉ ነው። አንቺን ላባብል ወይስ እኔ እኔ የታመምኩት ማሂ? በቃ ትንሽ ነው፣ ምንም እኮ አልሆንኩኝ። እኔ ደብሮኝ ስላልነበር አጋጣሚ ስላገኘሁት ደስ ብሎኝ ነበር፣ ግን ይሄን ሁሉ ጉዳይ በእኔ ይፈጠራል ብዬሽ ነበር ማሂ። በቃ ችግር የለም በእናትሽ አትዘኝ፣ ምንም አልሆነም። አሁን እያለቀሽ ነው አንቺን ላባብል ወይ በቃ አይዞሽ፣ በቃ በእናትሽ ህመም ላይ ሌላ ህመም አጨምር ይገኛል። አንቺን አስደስታለሁ ብያለሁ ነው። በቃ ነገር ይቅርታ ማለት ካለበት ይላል፣ በቃ ይቅርታ ይላል። ጥፋት ነው የጠፋው ማለት ያንተ ነህ። ማንም መመለስ ነገር መገመት ምን